ሰላም፣ ሰላም ውድ የቻናሌ ቤተሰቦች ዛሬም በአዲስ ቪዲዮ ተመልሰናል። ያው እንደተለመደው እናንተን ፈታና ዘና የሚያደርጋችሁን ቪዲዮች ሰብሰብ አድርጌላችሁ መጥቻለሁ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይመቻችሁ። ወደ ቪዲዮ አዶናይን አስገባው፣ ሊመታ ነው። እንዳት ተስገባ ዘማ ዘማ እዛ ሰፈር ሲመታ ማለት ነው። በቁጥር ነው ራቼ፣ አንድ ሁለት፣ ሶስት፣ አራት፣ አምስት ከዛስ። ኧረ ተው ግን እዚህ ቤት የደብራችሁ መቷ። አለ ጉድ እኮ! ኧረ ታግርቶ እኔ እንደ ኮንፊደንሱ ግን ይገርማል። ማለት ቆይ የምር አሪፍ ሰው ማላት ምንም አላት እቺን ውብ እቺን ለጋ እቺን

ስጀማመሪ በራሴ ሚክስ ምናምን ነገር አርገች የምር በጣም ጎበዝ ነሽ። በጣም በጣም በጣም በጣም እቺ ፈጣሪ የሰጠን እድል ያው አጣብጦ መጠቀም ባል ነው። እንደዚህ አርጉ ችግር የኔ እናት በጣም ሶሪ፣ በእናትሽ ታንዛኒያ ነበርኩ እኮ ምን የእሱ ቻሌንጅ ጊዜ አቋርጠው፣ ራቺ ማርያምን የምረህና ያም እንዴ እዚህ ቢሆን አልሰራበት ነበር ማለት በምክንያት የሲኒማ ፊልም እየሰራው ፊልም ላይ ገባ

ጋይሶች ታይም ሌስ ጎ፣ ሁላችንም ኤቭሪባዲ ታድሩ። እስቲ የአርባ ምንጭ ልጆች ካላችሁ ልብ ቅርጽ ልብ ቅርጽ ልብ ቅርጽ እሙት የአርባ ምንጭ ነች እንዴ? ወይኔ ክሪፔ ግቢ ሲላት ግቢ ሲላት እኮ መድኃኒዓለም፣ አንድ ዶናት፣ አንድ ዶናት ፋሚሊ፣ አንድ ዶናት ልብስ። ከሽሮ ሜዳ ምን ይዤ ልጅ ልምጣ? ጦርና ጋሻ ምናምን ይዤ ልምጣ? አንድ አንድ

ሌስኮ አንድ ነገር ንገራቸው። በአንተ ሪከርድ ምክንያት እሙቲ ጋይሶች፣ ሌስ ጎ ሌስ ጎ ጋይሶች። ሊያስፈራራሽ አውቆ እንደው ታኩርን እዛ ቤት ወስደሽው ምናምን እንደዚህ እዛ ስታደርግ አይቀየርም። እንደው በእናታችሁ የት